ሰላም ቤተሰብ ዛሬ ጠዋት ነው እንደምታዩትና፣ የኢድ ድባብን አብረን የምናሳልፍ ይሆናል የኔ የእናቴ የማቲ የልጅ ልብስ መርጠን ሻወር ገብተን ወደ ኢድ ሰላት፣ ከኢድ ሰላት በኋላ እንዴት እናሳልፋለን የሚለውን አብረን እናያለን። እስከ መጨረሻው ድረስ አብራችሁን ሆኑ። የትምዳ ድና የተከበራችሁ የእማማጨቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ለኢዳል አድሃ በሰላም አደረሳችሁ። እኑ ሰላም ቢያቸው ምን እማማጨቤ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? እኛ አለን አልሐምዱሊላህ። እንኳን አደረሳችሁ። እና አሁን ተጣጠብን፣ ለበስን፣ ምናምን ወደ መስጊድ እንሄዳለን። ከዛ ደግሞ መተን ጓደኞቻችን፣ እንደገና ደግሞ ቤተሰቦቻችን እንዳለ ስብስብ ብለን የምናከብረው አከባበር አለ ማለት ነው። እና አብራችሁን ሆኑ የትም እንዳትሄዱ። አሁን ወደ መስጊድ ሰላት እንሄዳለን። ተቀበለ አላሁ ሚና ወሚንኩም

تقبل الله منا ومنكم عيد እና ቤተሰብ ሰላት ቦታ ደረስን ልንሰግድ ነው አሁን። ከሰላት በኋላ ደግሞ የእርድ ፕሮግራም አለ። አብራችን ሁኑ እና ውዶችዬ። ከመስጅድ መልስ ቁርስ በላን። ከዛን አራጆቻችን መጡ። ጎረቤቶቻችን ናቸው። ታረደች እንግዲህ ጥጃ ናት ያላችሁ፣ ጥጃ አይደለችም ወይፈን ነው በካሜራ ግን

እና ቤተሰቦች ያው እንደምታዩት ይሄ ኮቼ ይባላል። እሱን ደግሞ ሞቅ ሞቅ እያደረግን ከዛ ደግሞ ወደ ቤት ገባን። እንግዲህ የምናዘጋጀውን ተመልከቱ፣ አብራችን ሁኑ፣ የትም እንዳትሄዱ ሄዱ። ባለፈው ለእናት ሰጣት ያያችሁትን የበደር የሚባለውን ሱፍራ እሱን አደረኩኝ፣ ቅጠሉንም አደረግኩ። ይሄ ቆጮ እየቆረስን ነው። ይዳችሁ እንጀራ ይዳችን ሰግደን መጣን። አሁን ወደ ምሳ ነው። ቤተሰቦቻችንም አሉ፣ ይመጣሉ ይመጣሉ። የመጣም መጥቷል፣ ያልመጣም ገና ይመጣል። ውሏችን አንድ ላይ ተጠርቻቸዋለሁ መጫመ ደግሞ ከቤተሰቦቻችሁ ለማሳለፍ አላ ይርዳችሁ አስቀምጡ ሲል

እንግዲህ ቤተሰቦቻችን ዝግጅታችን እንደቀጠለ ነው። አብራችሁን ሁኑ፣ የት እንዳትሄዱ። አሁንም እየቆራረጠ እንዲኮር እያደረገን እያዘገጃጀን ነው። ቤተሰቦቻችን እስኪመጡ ድረስ ጓደኞቻችን እስኪመጡ ድረስ አብራችሁን ሁኑ፣ የት እንዳትሄዱ

መጨረሻም፣ ቤተሰብ የድካማችን ውጤት ይህንን ይመስላል። ከአስር ስንት ሰጣችሁት? እንግዲህ የአረፋ በዓል አከባበር በእኛ ቤት እንደዚህ ይመስላል። ቤተሰቦቻችን ሲመጡ ደግሞ የምናሳያችሁ ይሆናል። እንግዲህ እንዴት አያችሁት? ሱፍራችንስ ያምራሉ? ይጠሩ ነው? ምን ጎደለው? እስኪ ንገሩን። ከክርስቲያን ስጋ ቤት ገዝተን ልክ እንደኛው ማለት ነው። ተመሳሳይ በመሶብ እኛም ደግሞ እዛችካለ እና ጫው ሚጣ ምናምን ስጪ

እና ውዶችዬ እዚች ጋ የምትመለከቱት ደግሞ የክርስቲያን ጓደኞቼ ከክርስቲያን ስጋ ቤት ገዝተን ያመጣ ነው። ልክ እንደኛው ማለት ነው ኮቼና ከትፎ ምንም አይነት ልዩነት የሌለው ልዩነቱ ክርስቲያን እና ሙስሊም የመሆኑ ብቻ ማለት ነው። አሰራሩ ሁሉ ነገሩ አንድ አይነት የሆነ ለእነሱ ደግሞ እዚች ጋ በጎን እያዘጋጀሁኝ ነው ማለት ነው። ቤተሰቦቻችን መጡ፣ ድምጻቸውን እየሰማሁኝ ነው፣ አብራችን ሆኑ።

እንዲህ ለቤተሰብ ደፋ ቀና ብሎ ማስተናገድ ማዘጋጀት፣ እንዴት አባቱ እንዴት ደስ እንደሚልኮ አውቃለሁ። ድካም አለው ግን ደስ እያለኝ የነበረ እየደከምኩኝ የነበረውና እና የእናቴ ቤተሰቦች ናቸው። የእናቴ ወንድሞች እና የወንድም ሚስት፣ የወንድም ልጆች፣ እንደገና ደግሞ የወንድም ሚስት ቤተሰቦች፣ ከዛን ደግሞ የእናቴ የአክስቴ ልጅ፣ ከዛ ደግሞ የእኔ የአክስቴ ልጆች ምናምን ብዙ ሆነን በቃ እንዲህ ስብስብ ብለን ምናምን ነገር ያሳለፍነው እና ደስ የሚል ጊዜ ነበር። እና በጣም ደስ የሚል ማለት ነው። በቃ በየአመቱ ያድርሰን፣ ቤተሰብ እናንተንም ያድርሳችሁ። አሁንም ፕሮግራማችን አላለቀም፣ አብራችሁን ሁኑ፣ የትም እንዳት ሄዱ እማቲ እጅ እንደዚህ አስታጠበች። ያው ሀገራችን ላይ ታውቃላችሁ ይሄ ባህል ነው። በሉ እና እጃቸው ምናሆን እዛ ጋር በተቀመጡበት የሚታጠቡት እና ከዛንላችሁ ምንድን ነው ክትፎ ላይ ሚጥሚጣና ጨው አላደረግንም ነበረ። ድንገት ከትፎ ነው ማለት እንዲህ ሁሉንም ጨርሰን ሳንዘጋጅ ነው ይመጡብን ና እዛቸው ጋ ደግሞ ቢጨምር ኖርማል ነው ችግር የለውም ማለት ና ኮረሪማ ጨው እንደገና ነው ቀመማልኩኝ። ኮረሪማ ጨው እንደገና ሚጥሚጣ ቅቤ ነው ክትፎ ላይ የሚገባውና ከዛን እኔ እንትን መስጠት ጀመርኩኝ ጥለት መስጠት ጀመርኩኝ። በቅጠል ሳዘጋጅ ቀደም አይታችሁ ነበር። እና እሱን መስጠት ጀመርኩኝ ማለት ነው ውዶች። ይሄ በጥለት ነው የምንበላው። እንደገና ደግሞ የቀንድ ማንኪያ ታውቃላችሁ፣ የቀንድ ጭልፋ ታውቃላችሁ አይደለ? ባህሉን የጠበቀ ወጉን የጠበቀ ኢድ አከባበር ነው የምናከብረው። ና እናንተም ለዚህ ክብር ያብቃችሁ፣ ይህንን በማሳለፍ ያብቃችሁ። ከሰው ቤት አላህ በሰልፍ ቢያውጣችሁ፣ የራሳችሁን እንጀራ ሀገራችሁ ላይ ይክፈትላችሁ። አብራችሁን ሁኑ እስከ መጨረሻው ድረስ ሰርቪስ፣ ላይክ፣ ሼር፣ ሰብስክራይብ ደግሞ እያደረጋችሁ ስለምትከተሉንም ከልብ እናመሰግናለን ቤተሰቦች።

ኢዳችን ይህንን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። ላይክ ሽር፣ ሰብስክራይብ ስለምታደርጉልን እናመሰግናል። ባይ